ስሜ ፍሬቲ በኋላ ላይ መጣሁት ከሽሮ ሜዳ ነው። እና እኔ እግዚአብሔር ያደረገልኝ እሱን መጀመሪያ አየሁት፣ እዚ በዩቱብ ላይ ነው መጀመሪያ ጊዜ ያየሁት። እና የሆነች ልጅ እዚ ጋር ቁማ ልክ ከዚህ ሲሄድ የዶክተር ማናጀር ሆንኩኝ አለች። ወጣቷ ልጅ እሷ ነበረች። እና ልክ እሱን እንዳየው ተኛ እንቅልፌ፣ ቅዳሜ ቀን ነበረ። እዛም በኋላ ተኝቼ ስነቃ እዛ በቅልፍ ልቤ ሄኖክ ያንቺ ነገር ተቀረፋልኝ፣ አሜን ብዬ ስነቃ፣ በህልሜ ነው። ከዛም በኋላ ልቤን ጣም ነው የሚያመኝ። በቃ በልቤ ቢያንስ አንድ አመት ምናምን ተሰቃይቻለሁ። እናቴ ለእኔ ብላ ብዙ ነገር ክፍላለች። ማለት እናቴ ብቻዋን አሳደገችኝ። አባቴ እራሱ ከኔ ጋር አይኖርም እና ብዙ ነገር ብዙ ነገር አይቻለሁ። እናቴ ለእኔ ብላ ብዙ ነገር ክፍላለች። እእኔ እኔ ለማዳም በላጠቋ ቤቱ ላዳ ብዙ ነገር ብሯል። በስንት ነገር አግፍግፋለች። በቃ እሷ ሁሌም እኔ ልጄን ልጄን ከቤቱ ልጅ እኔ ብቻ ነኝ። ማንም ታላቅም የለም፣ ታናሽም የለም። እኔ ብቻ ነኝ። ከዛም በኋላ እናቴንም እራሱ ሴጣን ሊቀማኝ ነበረ። የማህጸን ተብላ ነበረ እና ብቻዬን ብቻዬን እዛ ብሔር እምላችሁ ዘውዲቱ ሆስፒታል ታውቁታላችሁ። እያስባለሁ እና እዛ ብቻዬን እግዚአብሔርን ብቻ ነው። በቃ እሷ ፕራሽን ክፍል ስገባ አምላኬ፣ ወይ አባቴ፣ አባት የለኝም ግን እናትሽን ታ ታትርፍልሻለሁ የምትለኝ ከሆነ እናቴን ብቻ አኑርልኝ እላለው። በቃ ሁሌም ጸሌዎች ነበር። ከዛ እንኳን እግዚአብሔር መስገን እናቴን አተረፈልኝ። ድጋሚ ደግሞ እሷ እንደተረፈች በሶስት ወሯ እኔን ደግሞ አመመኝ ትርፍ አንጀት እኔን ሲያመኝ በቃ እዚህ ጋር ይወጋኛል፣ ይወጋኛል ልቤንም ያመኛ ብያችሁ ነበረ። ይጥለኛል። ጓደኞቼ ሁሉ በቃ ሰለቻቸው። አንቺ ሁሌም ሁሌም መጣል መጣል ይለኛል። ችግሬ ሁሉ ነገር እግዚአብሔር ያዋል። ግን ግን ለእኔ የደረሰ አምላክ ልናንተ የሚደርስ ጌታ ምስክር ይለምላችሁ። እኔ አሁን እዚህ ጎሜ ሳወራ አላለቀላት ነገር ይመስላል። ጌታ ብዙ ነገር አሰልፍ ያለው ኔ በቃ አባቴም እናቴም አቴም ተለይቱ የሚኖሩት እናቴም ነኔ ብላ ብዙ ነገር ከፍላለች። እዛ ህልሙን አየሁኝ። ሰኞ ቀን መጣ። ደውዬ ነበረ በስልክ ስልክ ላይ በቲቪ በዩቱብ ላይ ሲተላለፍ በዚህ በስልክ ደውሉ ምናምን ይባላል። ዛምባላ ስልኩን ጽፌ ደወልኩኝ ስደውል ቦሌ ሩዋንዳ ነው ምናምን ነገር ሰኞ አርብ እሁድ አላለኝ። እሺ አልኩኝ። ሰኞ ደግሞ እኔ እንደዚህ ጠዋት መስሎኝ ከክላስ ቀርቼ መጣሁ። ስመጣ በሩ ዝግ ነው። እዛም በኋላ እሱ ያለው ከስጤ ሰዓት ጀምሮ ነው እንጂ አሁን ጠዋት የለም ብላስ ትለኝ ፀረ ሰራተኛዋ። እሺ በቃ በቃ፣ ዛሬ እኔ እግዚአብሔር ቢፈቅድልኝ ነው ብዬ፣ ከክላስም ቀርቼ የምነው ግን እግዚአብሔር ብዬ ወጣሁ ዛም በኋላ አርብ ቀን መጣ። አርብ ቀን መጥቼ እዛ ችግር ላይ ተቀመጥኩት። እንደዚህ ቁጭ ብዬ ካስታወስክ ቀይ ቀሚስ ነበረ ያደረኩት፣ ቀይ ቀሚስ እና እዚህ ችግር የሆነች ወንፊት ነገር ያላት። እሺ እና ዛም መጣው መንፈሱ ጮኸ። ደግሞ እንቃጠላለን አስብልን። ተቃጠልን እና ልሸኝ። እንዴት ነው የምትሸኝው? ተደግሶ ምናምን ደግሞ እነዚህ ደግሞ አሉ። ብላቴና ምን ልታደርጋ አትፈለግ መቼ አሰብክ? ሮብ ነበረ። እዚህ ደሞ ተጸለይላት እዛ ሂዳ ቻርች ሂዳ አስጠለይች። እናቷ እናት እኮ ርጉም ዛሬ ኔቅ ነው ብላ መጣች። ትምህርቱ አንተ ቻልከኝ ኢየሱስ ክርስቶስ ኪዳን አስቀምጣለሁ ዚች ልጅ ላይ ተመልሰ ዘመኗን ህይወቷል ቀና ቀና ልጅነቷን እድሜዋን ልትበላ የወጣ አውሬ በቅባት አቃጠልኩ። ዳይ ሶስት ጩና ቶሎ አንድ ቶሎ የመጨረሻ የመጨረሻ እግዚአብሔር ይመስገን። ከዛን ቀን ጀምሮ ልቤንም ማሙኝ ያቅም ምንንም ማሙኝ ያቅም ክብር ይመስገን። ሌላው ደግሞ እናቴ ገጠር አላት መሬት። አጉቷ እንት ነው ደፍተራ ነው፣ ያዛ ይተበትባል አጉቷ ደፍተራ ነው። እኔም እዛ ሀገር ሄጄ ነበረ እና አጉቷ ደፍተራ ነው፣ መሬት ይዟል የእናቷን መሬት ያባቷ ማለት ነው ይዟል ከዛም በኋላ ያንን መሬት ለማስለቀቅ ብላ ዘይት እዚህ ይዛ ነበረ። ያክስቷ የእህቷ ልጅ ይዛ ሄደች ዘይቱን። ካርታው መጣ፣ መሬቱ ግን እጃችን ላይ አልገባም። ካርታው መጣ፣ ካርታው አለ። ኮፒ ላምጣው፣ ይዘሽው ቆይ። እናቴ ስንት አመትሽ ነው? ስንተኛ ክፍል ነሽ? ስምንት። አሁን ምን ተፈታኝ ነው? ትነቀንቅያለሽ? አሜን። በጌታ በኢየሱስ ስም ከዚህ ፊቴ ከፊቴ በረከቷን ዘመኗን የሚያሳምር ቅባት እድል ፈንታዋን ጤናዋን ከፍታዋን ሁሉ ይዛት አሜን። ይሁን አለ አሜን። መሬቱ እጅሽ ገባ።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 በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በምናስቀምጠው አካውንቶቻችን የአካውንቶቻችን ስጦታችሁን መስጠት ትችላላችሁ። በጸሎት ቤቴ ደስ አሰኛችኋለሁ በሚል የእግዚአብሔር ቃል